እ የሚሄደው ከእኔ አጠገብ ነው የሚቀመጠው። እና ይሄው ዱባይ ላይ የምታርዱት ባ ያለው ቤል ያስራራ ዚር ያስን ምን ደርሶብሽ ነው? ምን ሆነሻል? ምን ያጨረጨርሽ ነው? እንት ዘላለም፣ እሺ፣ ይነግርሻለሁ። ችግር የለም። በስነ ስርዓት ጠይቄ ለእኔ ጠይቁ እግዚአብሔርን ነው። ምንድን ነው ልንገርሽ፣ እሑድ አስራ አምስት ሆነ። ከተማ ውስጥ የሆነ ከልጆች ጋር የሆነ ቪዲዮ ሰርቼ ነበረ ኦኬ። ከዛ ቪዲዮ ከሰራው በኋላ ቪዲዮን ፖስት አድርጌ ወጥቼ ማለትም ከቲክ ላይቭ ላይ ሲገባ የቅድስት ፎቶ የቅድስት ፎቶ ተዘግዝቆ ነበረ። ከዛ ቲጂ እና ቅድስትን እኔን ሦስቱንም ዘግዝቆ ለእኔ ሼር አረጉ። ነይ ግቢ አሉ። ኦኬ ያለው የኛ ቲሞች ናቸው። የኛ ቲሞች ናቸው ወይ የኛ ጎረቤቶች? የኛ ቲሞች ከዚህ አለም ወጥቷል እኮ። ከመዘገበላ ከስዲ በላም ወጥቷል። ኦኬ፣ አንቺ አሁን ለጎረቤታችን እና ለፈሱት ፈስ እንኳን መልስ መመለስ ለማይችሉት ፈርተሽ ነው ሳምንት እረፍት አውርዱ አታውርዱ፣ ለምን ያሎ ሁለት ቀን ሶስት ቀን እንደሆነ ጌስት። ለምን ለምን? ቆይ ቆይ ቆይ ቆይ፣ እዚህ ጋር አንድ ነገር። ለምን ትለምኛቸዋለሽ? አውርዱ አታውርዱ ለምን ትያቸዋለሽ? ሲዘቀዝቁ የዋሉ ይደሩ እንጂ ምናቸውንም አቸውንም አይቀንሱ። ይሄ ነገር የቆየ ነገር ነው። ምን እያወራ ያለ አዲስ ነገር አይደለም እኮ አሁን፣ ይሄ የቆየ ነገር ነው። እዚህ ጋር አበሻንት ማን እንደሆነ ጠፍተሻል ምናምን ሲሉ ነው የሚያመጣው አንቺ ግንባርሽ ላይ ተጽፎ የለም እኮ ያብርሽ ደጋፊ ነኝ የሚባል ግንባርሽ ላይ ተጻፈ የለም። የትኛውም ሰው መውጣት መግባት መፍቱ ነው። አንቺ በመዳም እጅ እስካለሽ ድረስ ተጠያቂዋ መዳም ናት። አንደኛ ደግሞ ማን ወንድ ነው አንቺ ጋር የሚደርሰው? እነኚህ ገና ሳይገነፍል የበሉት ሩዝ አናታቸው ላይ ወጥቶ እንትን ያላወጡት ከውስጣቸው አንቺን የሚናገረው ማን ነው? አንቺ ለማን ነው

ለነገሩ በእኔና በዜዶ የወጣ የለም። ዜድም ቆረጥ ታረግና ቆፍጠን ትላለች። እንደኔ ቆፍጠን ብሎ የቤቱን ልኬሽን እና ቁጥሩን ያስቀመጠ ጀግና የለም። ለዚህ በእኔ ውጡ ወንድ ከሆነ ሆነ። አሁን አንድ ነገር ቢደርስ ቋንቋ አልችልም። ይሄ ደግሞ ብዙ የኢትዮጵያ ልጆች ብዙ እኔ ጋር ነበሩ፣ እኔ ሰፈር ነበሩ እንጂ እቺ ልጅቷ እኔን የት እንዳያችም አላቅም።

ግዴታ ኔ መስባት እኛን ለመስደብ ነው እንዴ እንትን የምትሰሪው አንቺ?

ዜዶን የምታከብር ከሆነ አስገብሻለው። ካላስገቡ በስነ ስርዓት ካላወረ ማለት ነው። ልንገራችሁ አንዴ ማለት ነው። ትመጣለች ትመጣለች። እንግሊዝኛ ማታወራም ነገሩን ተፈታላችሁ። አላስገብም አንድ ነገር

አንድ ነገር ሊንገጭ እቺ ማለት ነው። የፉአድን ፎቶ አርጋ የፉአድን ፎቶ አርጋ ቆይ አንዳንቺ አለ የፉአድን ፎቶ አርጋ አንተ ለአስረዳችሁና ከዛ ታወራላችሁ የፉአድን ፎቶ አርጋ ባልጊዎች ብለ የሰደፍሽ ማለት ነው። ክፍር ፋይል አምጥቼ እዚ እንትኑ ባናቱ ነው የምታክለው ታያለሽ። እሺ